የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት አዋጅ በሚኒስትሮች ምክር ቤት ተቀባይነት አገኘ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በሰራተኞች ጥያቄ ዙሪያ ጠቅላይ ሚኒስትር አብይ አህመድ ሰራተኞችን እንዲያወያዩ ጠየቀ። የኤርትራ መንግስት ከቅርብ ጊዜ ወዲህ የባህር በርን እንዲሁም የኤርትራን የአገርነት አመሰራረት በተመለከተ በኢትዮጵያ ፖለቲከኞች ለሚሰጡ አስተያየቶችና አቋሞች ምላሽ ሰጠ። አዲስ ስታንዳርድ ሚዲያ በፖሊስ ተወስደው የነበሩት ንብረቶቹ ግላዊ መረጃዎችንና እንቅስቃሴዎችን መከታተል የሚያስችሉ የኮምፒውተር መበርበሪያ ተጭነውባቸው እንደተመለሱለት አስታወቀ። በኦሮሚያ ክልል ሲካሄድ የነበረው የግዳጅ የወታደር ምልመላ በአማራ ክልል የተለያዩ ከተሞች እየተካሄደ መሆኑን የአማራ ዲያስፖራ ማህበር በአሜሪካ አስታወቀ። ሰላም ውድ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተመረጡላችሁ መረጃዎች ናቸው። በማስከተል በዝርዝር ይቀርባሉ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት አዋጅ በሚኒስትሮች ምክር ቤት ተቀባይነት አገኘ። የሚኒስትሮች ምክር ቤት ባካሄደው 44ተኛ መደበኛ ስብሰባ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን ረቂቅ አዋጅ ተወያይቶበታል። አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር በመዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲያውሉ ለማበረታታት ይረዳል ብሏል። በተጨማሪም ምክር ቤቱ የውጭ ዜጎች የንብረት ባለቤት መሆናቸው የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛንን ለማስጠበቅና የዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ ይኖራቸዋል ብሏል። ረቂቅ አዋጁ ውይይት ከተደረገበት በኋላ ይጸድቅ ዘንድ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ተወስኗል። ይህ ረቂቅ አዋጅ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የአገሪቱን ኢኮኖሚ ለውጭ ባለሀብቶች የመክፈት እርምጃቸው አንዱ አካል ሲሆን የውጭ ዜጎች የንብረት ባለቤት እንዲሆኑ የሚፈቅደው ይህ ህግ እየተዘጋጀ መሆኑ የተነገረውም ባለፈው አመት ነበረ። ከዚህ ቀደም የኢንቨስትመንት ፈቃድ ከሌላቸው በስተቀር የውጭ ዜጎች የንብረት ባለቤትነትን የማትፈቅደው ኢትዮጵያ ከቅርብ ዓመታት ወዲህ ግን የጅምላ ችርቻሮ ንግድ ስራዎችን፣ የባንክና ፋይናንስ ዘርፉን እንዲሁም የሪል ስቴት ዘርፉን ጨምሮ የተለያዩ የኢኮኖሚ ዘርፎችን ለውጭ ዜጎች እየፈቀደች ትገኛለች። የአይነቱ ኢኮኖሚውን ለውጭ ዜጎች የመክፈት አካሄድ ባልጠነከረ የሀገር ውስጥ አቅም ሲከወን የሀገር ውስጥ ባለሀብቶችን ከኢኮኖሚው ውጭ ያደርጋል የሚል ስጋት ቢንጸባረቅም፣ መንግስት ግን እየገፋበት ይገኛል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በሰራተኞች ጥያቄ ዙሪያ ጠቅላይ ሚኒስትር አብይ አህመድ ሰራተኞችን እንዲያወያዩ ጠየቀ። ኢሰማኮ በኢትዮጵያ ለሃምሳኛ ጊዜ የተከበረውን የዓለም የሰራተኞች ቀን መንግስት ለጥያቄዎቻቸው በአስቸኳይ ምላሽ ይስጠን በሚል መሪቃል ባከበረበት ጊዜ ነው በፕሬዝዳንቱ በኩል ጥያቄውን ያቀረበው። ከዓመት ከመንፈቅ በፊት የኢሰማኮ ሥራ አስፈጻሚ ኮሚቴ አባላት በሰራተኞች ያልተመለሱ ጥያቄዎች ዙሪያ ከጠቅላይ ሚኒስትሩ ጋር የተወያዩ ቢሆንም በወቅቱ ምላሽ እንዲሰጥባቸው አቅጣጫ የተቀመጠባቸው ጉዳዮች ምላሽ እንዳላገኙ ተናግሯል። በአከባበሩ ላይ ስምንት የሰራተኞች ጥያቄዎች የቀረቡ ሲሆን እስካሁን ለረጅም ጊዜ ምላሽ ሊያገኝ ያልቻለው የዝቅተኛ ደሞዝ ወለል ጉዳይ አንዱ ነው። ይሰማኮ ዝቅተኛ የደሞዝ ወለል ለሰራተኛውም ላሰሪውም የጎላ ጥቅም አለው፣ የሰራተኞችንም ሕይወት ያሻሽላል በሚል ለአመታት እየሞገተ ቢገኝም በመንግስት ምላሽ ሊሰጠው አልቻለም። ይልቁንም መንግስትን በመወከል በአከባበሩ ላይ የተገኙት የስራና ክህሎት ሚኒስቴር ዴኤታ ዳንኤል ተሬሳ ዝቅተኛ የደሞዝ ወለል በማስቀመጥ የሚፈታ ችግር የለም የሰራተኞች ችግር ሊፈታ የሚችለው ከአሰሪዎችና ከመንግስት ጋር ሰራተኛው በሚያደርገው የሶስትዮሽ ድርድር ነው የሚል አቋም አንጸባርቀዋል። በሌላ በኩል የገቢ ግብር የሚቆረጥበት የሰራተኞች ደሞዝ ከ600 ብር ከፍ እንዲያደርግ ኮንፌዴሬሽኑ ደጋግሞ የፍትሃዊነት ጥያቄ እየጠየቀ ያለ ቢሆንም የሚመለከተው የገንዘብ ሚኒስቴር ምላሽ ሊሰጥበት አልቻለም። በኢትዮጵያ በሌላ የግል ስራ ገቢ የሚገኝ ገንዘብ ግብር የሚቆረጥበት ከ7500 ብር በላይ መሆኑም የፍትሐዊነት ነው ተብሎ ተነስቷል። ከዚሁ ጋር በተያያዘ የኢትዮጵያ መምህራን ማህበር መንግስት በአስቸኳይ የሰራተኞችን ጥያቄ ይመልስ የሚለውን አቋም እንደሚደግፍ በመግለጽ ግጭት ባለባቸው አካባቢዎች በተለይም በአማራ ክልል በመምህራን ላይ የሚፈጸሙ ጥቃቶች ሊቆሙ ይገባል ሲል ጠይቋል። የኤርትራ መንግስት ከቅርብ ጊዜ ወዲህ የባህር በርን እንዲሁም የኤርትራን የሀገርነት አመሰራረት በተመለከተ በኢትዮጵያ ፖለቲከኞች ለሚሰጡ አስተያየቶችና አቋሞች ምላሽ ሰጠ። የሀገሪቱ የመረጃ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው የኢትዮጵያ አንዳንድ ፖለቲከኞች አንዳንዴ በኃይል አንዳንዴ ደግሞ ታሪካዊና ህጋዊ መብት በማስመሰል የአገሪቱን ሉዓላዊ ግዛት የመያዝ ምኞት እያንጸባረቁ መሆኑን ገልጸዋል። ሚኒስትሩ በዚሁ ምላሻቸው እንዲህ አይነቱ አቋም ከፍተኛ የፖለቲካ ስድብ ብቻ ሳይሆን ሊታሰብም ሊታለፍም የማይገባው ቀይ መስመር መሆኑን ለአስረኛ ጊዜ በአጽንኦት ልናሰምርበት እንፈልጋለን ብለዋል። ኢትዮጵያ ከቅርብ ጊዜ ወዲህ የባህር በር ለማግኘት ያላትን ፍላጎት እያንጸባረቀች ሲሆን በቅርቡ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫም ይህ አጀንዳ መንግስታዊ አጀንዳ ሊሆን እንደሚገባ በመጥቀስ የባህር በር ማጣትን ከኤርትራ የአገርነት መስረታ ሂደት ጋር አገናኝቶታል። አብን የኤርትራን የአገርነት መስረታ ሂደትም አልቀበልም ያለ ሲሆን በርካቶች ይህ አቋም በኤርትራ ላይ ጦርነት የማወጅ የመንግስት ፍላጎት አካል አድርጎ ተመልክተውታል። አዲስ ስታንዳርድ ሚዲያ በፖሊስ ተወስደው የነበሩት ንብረቶቹ ግላዊ መረጃዎችና እንቅስቃሴዎችን መከታተል የሚያስችሉ የኮምፒውተር መተግበሪያዎች ተጭኖባቸው እንደተመለሱለት አስታወቀ። ሚዲያው በቅርቡ ግጭት ቀስቃሽ ዶክመንተሪ እያዘጋጃችሁ ነው በሚል ምክንያት በቢሮና በአዘጋጆቹ መኖሪያ ቤት በተደረገ ፍተሻ ላፕቶፕና ሞባይል ስልኮችን ጨምሮ በርካታ የኤሌክትሮኒክስ ንብረቶቹ በፖሊስ ተወስደውበት እንደነበር ማስታወቁ ይታወሳል። ይህንኑ አስመልክቶ ሚዲያው ባወጣው መግለጫ ደግሞ በተመለሱት የኤሌክትሮኒክስ ንብረቶቹ ላይ የኢንፎርሜሽን ቴክኖሎጂ ባለሙያዎቹ ባደረጉት ማጣራት ንብረቶቹ ውስብስብ የክትትል የመረጃ ማጭበርበሪያዎች ተጭነውበት እንዳገኘ ገልጿል። እነዚህ ከፖሊስ በተመለሱ ንብረቶቹ ላይ የተጫኑ መበርበሪያዎች የግለሰቦችን እያንዳንዱን እንቅስቃሴ መከታተል፣ ግላዊ የመረጃ ልውውጦችን እና መረጃዎችን የማየት እንዲሁም በንብረቶቹ ላይ የሚገኙ የድምጽና የካሜራ ክፍሎችን መቆጣጠር የሚያስችሉ ናቸው ብሏል። ይህ በጋዜጠኝነት ሙያ ላይ ብቻ ሳይሆን በግለሰቦች የግላዊ ነጻነት ላይ የተቃጣ የመብት ጥሰት ነው ያለው አዲስ ስታንዳርድ የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን ተከታትለው እንዲያጣሩ ጠይቋል። ይህ አይነቱ በሚዲያ ተቋማት ላይ የሚደረግ የመረጃ ብርበራና የመረጃ ምንጭ ማስፈራራት በኢትዮጵያ ከዚህ ቀደም ታይቶ የማይታወቅ ጫና መሆኑንም ሚዲያው ገልጿል። በኦሮሚያ ክልል ሲካሄድ የነበረው የግዳጅ የወታደር ምልመላ በአማራ ክልል የተለያዩ ከተሞች እየተካሄደ መሆኑን የአማራ ዲያስፖራ ማህበር በአሜሪካ አስታወቀ። ማህበሩ በመስክ ከሚገኙ መርማሪያዎች ያገኘሁት ባለው መረጃ በአዲስ አበባና በኦሮሚያ አዳማ ከተማ እየተካሄደ ካለው አፈሳ በተጨማሪ በአማራ ክልል ወልዲያ፣ ደብረታቦር፣ ሸዋሮቢት፣ ሐይቅ ባህር ዳርና እብናት ከተሞች ወጣቶች በግዳጅ ለውትድርና እየታፈሱ መሆኑን ለማረጋገጥ ችያለሁ ብሏል። በሌሎች የክልሉ አካባቢዎች የሚገኙ ወጣቶች ደግሞ አፈናውን በመሸሽ በብዛት ወደ ሌሎች አካባቢዎች እየተሰደዱ መሆኑ ተገልጿል። በሐይቅ ከተማ ከ18 ዓመት በታች የሆኑ ታዳጊዎች ጭምር በግዳጅ እየታፈኑ መሆኑን የገለጸው ማህበሩ በተለያዩ አካባቢዎች የታፈኑ ልጆቻቸውን ለማስወጣት የጠየቁ ወላጆች በጸጥታ አካላት ድብደባ እየደረሰባቸው እንደሆነ አመላክቷል። ይህ አይነቱ ተግባር የጦር ወንጀል ጭምር በመሆኑ ዓለም አቀፍ መገናኛ ብዙኃን መንግስታትና የሰብአዊ መብት ተሟጋጅ ተቋማት ዝምታ እንዲያበቃ ጠይቋል። በተመሳሳይ ኢሰመኮ በቅርቡ ባደረገው ክትትልና ምርመራ በሻሸመኔ ከተማ እድሜያቸው ከ18 ዓመት በታች መሆኑን የገለጹ ህፃናት፣ ወታደራዊ ስልጠና ትገባላችሁ በሚል ወደ ማቆያ አዳራሾች እንዲገቡ መደረጋቸውን አረጋግጫለሁ በማለት መግለጫ ማውጣቱ አይዘነጋም። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በሚቀጥለው እስከምንገናኝ ሰላም ይብዛላችሁ።